የኢትዮጵያ ብሔራዊ ባንክ ሐምሌ 22 2016 ዓ ም የውጭ ምንዛሬ ስርዓት አስተዳደር ማሻሻያን አድርጎ እንደነበር ይታወሳል። በዚህ ማሻሻያ መሰረት የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰን የገበያ ስርዓት ተሸጋግሯል። የኢትዮጵያ ብሔራዊ ባንክ ሚና የተረጋጋ የውጭ ምንዛሬ ተመንና ስርዓትን በመፍጠር ገበያ እንዲረጋጋ ማድረግ ነው። ታዲያ የተሟላ ማክሮ ኢኮኖሚ ማሻሻያ አካል ሆኖ የውጭ ምንዛሬ ተመን በገበያ እንዲመራ መደረጉ በኢትዮጵያ ውስጥ ለረጅም ዓመታት ችግር ሆኖ የቆየውን የውጭ ምንዛሬ እጥረት እንዲያቃልል ማስቻሉ ይነሳል። አንዱ የኢትዮጵያ ማክሮኢኮኖሚክስ ችግር የነበረው ሪዘርቭ ነው። የኢትዮጵያ ሪዘርቭ ውስን ነበር። 2011 ኢትዮጵያ ከነበራት ሪዘርቭ ከእጥፍ በላይ ዛሬ ያላት ከእጥፍ በላይ ሪዘርቭ ይዘናል። ከእጥፍ በላይ መሆኑ ብቻ አይደለም። በኢትዮጵያ ታሪክ ውስጥ ባለፉት መቶ ዓመታት ዛሬ ኢትዮጵያ ያላትን ሪዘርቭ ይዛ አታውቅም። ይሄ ትልቅ እመርታና እፎይታ ነው። ከማሻሻያው በኋላም ባንኮች የውጭ ምንዛሬ እጥረትን ለመፍታት እንዲሁም የገቢ ንግድን ለመደገፍ በመስራት ላይ እንደሚገኙ ይገልጻሉ። ለአብነት የኢትዮጵያ ንግድ ባንክ ብዛታቸው 698 ለሆኑ ደንበኞቹ በድምሩ 122.5 ሚሊዮን የአሜሪካን ዶላር ድልድል እያደረገ መሆኑን አስታውቋል። አዋሽ ባንክ በበኩሉ ከጥር 2017 ዓ.ም ረጅ ጀምሮ ባሉ ሶስት ወራት ከ2200 በላይ የሆኑ ደንበኞችን ያስተናገደ ሲሆን በድምሩ ከ495 ሚሊዮን የአሜሪካን ዶላር በላይ ማቅረቡን ከባንኩ የተገኘው መረጃ ያመለክታል። አቢሲኒያ ባንክም በበጀት ዓመቱ የውጪ ምንዛሬ ጥያቄ ላቀረቡ ደንበኞቹ ወደ 350 ሚሊዮን የአሜሪካን ዶላር ማቅረቡን ገልጿል። የተሟላ የማክሮኢኮኖሚ ማሻሻያ ትግበራ ከተጀመረበት ጊዜ ወዲህ የውጭ ንግድ መስፋፋቱ ይነገራል። ከውጭ ሀገር የሚላክ ሀዋላ መጨመሩና የካፒታል ፍሰት በማደጉ የሀገሪቱ የውጭ ክፍያ ሚዛን በከፍተኛ ደረጃ የመሻሻል አዝማሚያ በማሳየቱንም የኢትዮጵያ ብሔራዊ ባንክ በቅርቡ አስታውቋል። በከፍተኛ መጠን እያደገ ካለው የውጭ ምንዛሬ ግኝት አንጻር የኢትዮጵያ ብሔራዊ ባንክ ለሁለት ወራት በመደበኝነት በየሁለት ሳምንቱ የውጭ ምንዛሬ ሽያጭ ጨረታዎችን ለማካሄድ መወሰኑም ይታወሳል። ይህም በብሔራዊ ባንክ እየተከማቸ ያለውን የውጭ ምንዛሬ የተወሰነው መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት ይረዳል ተብሎለታል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አቅርቦትን ለማሻሻል እና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል በየሁለት ሳምንቱ ግልጽ የውጭ ምንዛሬ ጨረታ የሚያካሄድ ሲሆን ይህም ለተከታታይ ወራቶች የሚቀጠል ሲሆን ቢያንስ የያዝነው በጀት ዓመት መጨረሻ ድረስ የሚቀጥል ይሆናል። ለእያንዳንዱ ጨረታ የሚቀርበው የውጭ ምንዛሬ መጠን የሚወሰነው ወቅቱ ያለውን የውጭ ምንዛሬ ፍላጎት በማገናዘብ ይሆናል። መረጃዎች እንደሚያሳዩት ከኢኮኖሚ ማሻሻያ ትግበራው በኋላ የኢትዮጵያ ብሔራዊ ባንክ የመጠባበቂያ የውጭ ምንዛሬ ክምችት በ2 በሁለት ቶ በመቶ እንዲጨምራት ችሏል። እስከ ኅዳር 2017 ዓ.ም ምረት የባንኩ ክምችት ከማሻሻያው በፊት ከነበረው 1.4 ቢሊዮን ዶላር ወደ 3.4 ቢሊዮን ዶላር አድጓል። በዚህ ዓመት ከግብርና፣ ከማዕድን፣ ከኢንዱስትሪና ኤሌክትሪክ የተገኘው የውጭ ንግድ ገቢ በከፍተኛ መጠን አድጎ በ9 ወራት 4.5 ቢሊዮን ዶላር ደርሷል።